አረበኛ ትርጉም በአማርኛ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጁ ዩቲዩብ ቤተሰቦች ዛሬ ክፍል ሃምሳ ዘጠኝን ይዤላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ የቆዩ። ዛሬ የፍቅር ቃል ነው። እስኪ አብረን እንማማር። ዛሬ የምንጀምረው ሀቢቢ ሀቢቢ፣ ውዴ፣ የኔ ፍቅር። አይ እንግዲህ ዛሬ መማማር ስለሆነ ውዴ ማለት ነው። ውዴ፣ የኔ ፍቅር። ሀቢቢ፣ ውዴ፣ የኔ ፍቅር። ውዴ፣ የኔ ፍቅር። በነገራችን ላይ ሀቢቢ ለወንድ ነው። ሀቢቢ

አሰል አሰል ያኒ ማር ነው። አሰል አሰል ኢንቲ አሰል አንች ማር ነሽ። ኢንቲ አሰል አንች ማር ነሽ። ኢንት አሰል አንተ ማር ነህ። ኢንቲ አሰል

ላይህ ቪዲዮ አልሰርዘውም። ክፍል ሀምሳ ዘጠኝ ነው ማለት ነው። ማስታወሻ ይሆናል። የምር አልሰርዘውም። ሰረዋለሁ። ጓደኞች እዚህ ስላሉ ማለት ነው። በጣም እያሳቁኝ፣ እኔ ራሱ ለመስራት አልቻልኩም ያ የሁቢ ላት ጠፍሽኒ። እናንተ አሁን ዝም በሉ። ለወራበት እራሱ ማወራው ጠፋኝ። ጠፋ እንዴ ሁቢ ምንጊንት እስኩቱ የሀባይ የሀባይ ኦኬ እንዴ ነው ግን የፍቅር ቃል ይችላሉ። እኔ ሳወራ እንዳትረብሹኝ አደራ። ሐያት፣ ያ ሩህ ሐያት ያ ያ ህይወት ያ ያት ህይወት ነው። ሐያት የእኔ ህይወት የሐያት የእኔ ህይወት ያ የሚል የሐያት የሚል ባል ይስጣችሁ። ዋ የምር እስከ ዛሬ ቪዲዮ ሰርቻለሁ ያው እንደዚህ አልሰራሁም እየሳኩ ከጓደኞች ጋር ማለት ነው። ሁሌ ግን ስራ አብረውም ያሉ የኦምሬ የአዮኔ አራራ ተው፣ ፌንት ዙ እንዳልነቅልባችሁ፣ ተው፣ እንደሱ አስበኝ። ምን ምን ሀያት ሀያት ይ ተባይሽ ማዓይ ከኔ ጋ መኖር ትፈልጋለች። እየኖርሽ አደለልኝ ከዚህ በላይ አሁን ምን ትኖሪ? ስንት ዓመት ሽን ይጋዚ አይዋ አሁን አሰን ከምን ልጀምር? ወይኒ ይሄ ቪዲዮ አይሰረዝም ብያችኋለሁ፣ ነግሬያችኋለሁ። ሰረሰ አስለፈለፉሽን ትንሽ የምር ግን እየሳኩ ሲጀምር ራሱ እየሳኩ ነበር በመሀል ወሬያችሁ ገባ።

እንዲህ የሚል ምን ይስጣችሁ ልበላችሁ? እንዲህ የሚል ባል የአዩኒ የሀያቲ የሩሂ የሚባል ይስጣችሁ ብላችኋለች ጓደኛዬ። ለማንኛውም የሩሂ የኔ ሕይወት፣ የአዩኒ የአዩኒ የኔ ዓይን። ይህ ግን በአማርኛ የኔ ዓይን ብሎ የሚያወራ አለ።

የምር ማለት ነው። ን ይሄንን እንትን ማለት አልችልም። ምንም አልጽፍበትም። ዝም ብዬ ነው የምለቀው። የምር ምንም አልጽፍም። እንደዚህ እሱ እንደሆነች ቁጭ ነው የማደርገው። ያ ቀልቢ፣ ያ ሩሂ፣ ያ ኦምሬ ኤንቶ። ምን ማለት ነው ያ ኦምሬ ኤንቶ? እስኪ ጥያቄና መልስ ስሪልን። ኮሜንት ላይ ደርሶኛል። ል ጥያቄ እና መልስ ጥያቄ እና መስያው አረበኛ በአማረኛ መጨረሻ ላይ ጥያቄ አደርገዋለሁ። እንሻአላ ሰራለሁ። ከዚህ በኋላ የኦምሪ የኦምሪ ወይኒ በቃ እንዲህ የሚለው እንዲህ የሚለውን ደጉን ደጉን ደጉን ባልጀባ ደጓን ሚስት ጀባ ወልደው የሲመርቅ እኳ ይጣል ተመረቀ፣ አይጣል ነው ወሎ ሲመርቅ። ለማንኛውም ማለት ነው እዚህ ጋር ምንም አረበኛ ጽሁፍ አላስገባበትም። አብራችሁ ስለቆያችሁ አመሰግናለሁ። ይህን ቻናል ማለት ነው ለወዳጅ ዘመዶ ሸሪ ያድርጉ። እስኪ አብረን ከፍ እንበል። ኢትዮጵያዊነት ደግነት አይደለም ሸር አድርጉልኝ፣ ላይክ አድርጉልኝ። የምሩነት ነው እና አብራችሁ ስለቆያችሁ አመሰግናለሁ። የሮሂ የገልቢ፣ የአዩኒ ቻው ማሰላማ ያኒ